ቁርጥ ያለ እርግጠኛ ሆኖ የጥመኢኑ ቀልብሁ ኢለይሂ ልቡ የሚረጋጋበት የሆነን እርግጠኝነት ቁርጠኝነት ሊያሳይ ነው። ዱነ ተሰሩ ቢሸይን ምንም ነገር ሳይገባበት ተሰሩ ማለት ሳይገባበት ማለት ነው። ዱነ ተሰሩ ቢሸይን ምንም ነገር ሳይገባበት፣ ምን ሽኩክ ከጥርጣሬ ምንም ነገር ሳይገባበት፣ ወያዕተቂዱ ያምናል ደግሞ ስሐተ

አምልኮ የሚገባው ለሱ መሆኑን በትክክል ይናገራል፣ ያምንበታል፣ እርግጠኛ ይሆናል። ወቦጥላኒ ውድቅ መሆኑን ደግሞ ያምናል። ኢላህየቲ አምልኮ ማዕዳሁ ከአላህ ውጭ ያለውን አምልኮ ውድቅ መሆኑን ደግሞ ልክ እንደዚሁ እርግጠኛ ይሆናል። ስለዚህ እርግጠኝነቱ በሁለት ነገር ላይ የተመሠረተ ነው። አንደኛ አምልኮ የሚገባው ለአላህ መሆኑን፣ ሁለተኛ ከአላህ ውጭ የሚደረጉ አምልኮች ውድቅ መሆናቸው። ወአነሁ ላየጁዙ እንደማይፈቀድ አንየስሪፈ ሊገይርሂ ሸይአን ከአላህ ውጭ ላሉ አካላት አንድንም ነገር መስጠት እንደማይበቃ ሚን አንዋኢት ተአሉሂ ወተአቡድ ተአሉህና ተአቡድ ተቀራራቢ ትርጉም ነው ያላቸው። ከአምልኮ በኩል ከማንኛውም የአምልኮ አይነቶች ውስጥ ከአላህ ውጭ ላሉ አካላት ለማንም እንደማይሰጥ ወአነሁ ላየጁዝ እንደማይፈቀድ አየስሪፈ ሊለግስ ሊገይሪሂ ካላሁ ውጭ ላሉ አካላት ሸይአን አንዲትንም ነገር ሚን አንዋይታአሉሂ ወተዐቡድ ከአምልኮ በኩል ከአምልኮ አይነቶች ውስጥ አንዱንም ካላሁ ውጭ ላሉ አካላት ላይ ሰጥ። ፈኢን ሸከ ከተጠራጠረ ፊ ሸሃደቲህ በምስክርነት ቃሉ ላይ ከተጠራጠረ፣ አውተወቀፈ ወይም ደግሞ አቋም ካልያዘ ቆም ካለ

ተጠራጣሪ ነኝ፣ አቋም መያዝ እኮ አቅቶኛል፣ ዋልያለው ቀጥብያለው ቀጥብ፣ ካላሁ ውጭ የሚደረገው አምልኮ ውድቅ በመሆኑ ላይ ግን እርግጠኛ አልሆንኩም ካለ አንድ ሰው፣ ይሄ ሰውዬ ምን ሆኗል ማለት ነው? በጠለት ሸሃደቱ፣ ምስክርነቱ ውድቅ ሆናለች። ወለም ተንፋሁ፣ በፍጹም አትጠቅመው። ቃለ ተዓላ፣ ከፍ ያለው አላሁ ሱብሓነሁ ወተዓላ እንዲህ አለ፣ ሙእሚኒን የሚያወድሳቸው ሲሆን፣ ዐለል ሙእሚኒን አማኞችን አወዳሽ ሲሆን አላህ እንደዚህ አለ። ወለዲነ ዩእሚኑነ እነሱ እኮ ያምናሉ፣ ቢማኡንዚለ ኢሌይክ ወደ አንተ በተወረደው፣ ወማኡንዚለ ሚንቀብሊክ ካንተ በፊት በነበሩትም በተወረደው ያምናሉ፣ ወብልአኼረቲ በመጨረሻው ቀን ደግሞ ሁም ዩቂኑን የሚያረጋግጡ የሆኑ እኮ ናቸው። እቺን አንቀጽ ድጋሚ በደንብ አብራርተን እንያት። ወለዲነ ዩዕሚኑነ እነሱ እኮ ያምናሉ። እነማን አማኞች፣ ያምናሉ። በምን ያምናሉ? ቢማ ኦንዚለ ኢለይክ ወደ አንተ በተወረደው በቁርአን እኮ ያምናሉ። ከእምነት ሙሰሶዎች ውስጥ ምንድን ነው? በመጽሐፍት ማመን ነው። አላህ በባሪያዎቹ በመልእክተኞቹ ላይ መጽሐፍትን እንዳወረደ የመጨረሻው መጽሐፍ በነቢዩ ሰለላሁ ዐለይሂ ወሰለም ላይ የተወረደው ይሄው እዚህ ቦታ ላይ የተጠቀሰው የትኛው፣ ቢማ ኦንዚለ ኢለይክ ወዳንተ በተወረደው ያምናሉ እነዚህ አማኞች። ወማ ኡንዚለ በተወረደው ሚን ቀብሊክ ካንተ በፊት ደግሞ በተወረደው መጽሐፍም ያምናሉ። እነማንን መስል ይመስል በተውራት በኢንጂል በዘቡር በሌሎችም መጽሐፎች አላህ ያወረዳቸው እንዳሉ ያምናሉ። ወቢል አኺራቲ በመጨረሻዋ ቀን ደግሞ ሁም ዩቂኑን የሚያረጋግጡ የሆኑ እኮ ናቸው። ይሄው የቂን የምትለው ቃል መጣች። ሁም ዩቂኑን። ስለዚህ አስምሩባት ወመዳሐላህ አላህ እኮ ደግሞ አወደሰ አልሙእሚኒን አማኞችን እኮ አወደሳቸው። አይደን በድጋሚ ቢቀውሊሂ እንዲህ ሲል ኢነመል ሙእሚኑን አማኞች እኮ አለዚነ አመኑ ያመኑ እኮ ናቸው ቢላሂ ወረሱሊህ በአላህና በመልእክተኛው ሡመ ለም የርታቡ ከዚያም ያልተጠራጠሩ ናቸው። ተጠራጣሪዎች እነማን ናቸው? ሙናፊቆች ናቸው። አላህ ከነሱ ይጠብቀን። ስለዚህ የምታሰምሩት የትኛው ላይ ነው መ ለሜርታቡ የሚለው ላይ ታሰምሩበታላችሁ። ፈልየቂኑል ጃዚም ቁርጠኛ የሆነ እርግጠኝነት እኮ ሁወ አለዚ እሱ እኮ ነው የጥመኢኑል ቀልቡ ኢለይሂ ቀልብ የሚረጋጋበት የሆነ እኮ ነው። ወላ የተሰረቡ መዐሁ አይገባበትም እኮ ከእሱ ጋር ሸይ ምን ሸክ ከጥርጣሬ እኮ ምንም ነገር አይገባበትም በውስጡ። ወያዕተቂዱ ያምናል ስሐተ ማ የቁሉሁ የሚናገረውን ንግግር ትክክለኛ መሆኑን እኮ ደግሞ ያምናል። ኖጥቀን በመላሱ አውጥቶ ቢሊሳንሂ በመላሱ ሚን አሐቅየቲ የተገባ መሆኑን ኢላህየቲ ሊላሂ አዘ ወጀል አምልኮ በጠቅላላ በሐቅ የሚገባ የሆነው ለአላህ ብቻ መሆኑን ወቡጥላኒ ውድቅ መሆኑን ኢላህየቲ አምልኮ ማዕዳሁ ከአላህ ውጭ ያለ አምልኮ በጠቅላላ ደግሞ ውድቅ መሆኑን እርግጠኛ ሆኖ ያምናል። ሁለቱን ነው ማመን ግድ የሚለው። የሚጸድቀው ለአላህ ነው። ውድቅ የሚሆነው ከአላህ ውጭ ካሉ አካላት ላይ ነው። ወአነሁ ላ የጁዝ እንደማይፈቀድ አዩስሪፈ ሊሰጥ ሊገይርላሂ ከአላህ ውጭ ላሉ አካላት ሸይኡን አንዳችንም ነገር ቢሆን ሊሰጥ ሚን አንዋኢታአሉሂ ተአሉሂ ወተአቡድ ከአምልኮ በኩል ከአምልኮ አይነቶች ውስጥ አንድም ነገር ከአላህ ውጭ ላሉ አካላት ሊሰጥ አይገባም። ለምሳሌ ወተወከል አለል ሐይ እለዲ ላየሙት ይሄ አላህ ቃል ነው። ምንም ይሄ ወተወከል ተመካበት ትእዛዝ ነው። አምልኮ እንድንፈጽም እንድንመካበት። አለል ሐይ እለዲ ላየሙት ሕያው በሆነው በማይሞተው አላህ ተመካበት አለ። እንዴት ተደርጎ ነው ከአላህ ውጭ ላሉ አካላት ተሰጣቸው የሚባለው። በምሳሌ ሲሆን ነገሮች ስለሚብራሩ ማለት ነው። ምሳሌ ቁጥር አንድ ምን ይላሉ? አሰላሙ ዓለይካ ያቀመረል መካ፣ ልቤ ባንቱ፣ በእርሶ ተመካ። ይሄ እንግዲህ ከእስልምና ያስወጣል፣ የላኢላሃ ኢላላህን ትርጉም ያፈርሳል። እንዴት አድርጎ? እርግጠኝነት እንድንመካበት የታዘዝ ነው በአላህ ላይ ብቻ ነው። በነቢዩ ላይ እንድንመካ አልታዘዝንም። እሳቸው ራሱ በአላህ ነው ሲመኩ የነበረው። ተመኩም ያሉን በአንድ አላህ ብቻ ነው። የእሳቸው ወዳጅ ነን ብለው ግን የእሳቸውን ዲን ሊያጠፉ ሰዎች ምን አድርገው መጡ? አሰላሙ አለይካ ያላህ ሰላም ባንተ ላይ ይሁን፣ ያ ቀመረል መካ የመካ ጨረቃ የሆንከው ሆይ፣ ልቤ በልባረ ለሰው የሚመካው ባላህ ላይ ባንቱ በእርሶ ተመካ ብለው መመካትንም ያክል ታላቅ አምልኮ ካላህ ውጭ ላሉት አላህ ለላካቸው ለነቢዩ ሰለላሁ ዐለይሂ ሰለም አደረጉ ማለት ነው። ከዚህ ምን እንይዛለን? እንዲህ እየተነጋገርን ነው። በምሳሌ ክህደቱን ክህደት ሽርኩን ሽርክ ልንል የሚገባውና ህዝቡ እንዲጠነቀቅ ልንማርም ልናስተምር የሚገባው አደባብ፣ ሰው ቢያርሱ ባረ የሚመለሱ ነው። አገራችን ላይ ትልቁ ችግር የተፈጠረው፣ መስጂድ ውስጥ እኮ ሽርክ አታሻርኩ ይባላል። በምሳሌ ግን አይነገርም። ቃጥባሬ ለሚያመልከው ሰውዬ ሽርክ አታሻርኩ ሲባል እሱ የሚመስለው ማን ነው? ካፊሮችን ነው፣ ግልጽ ካፊሮችን ማለት ነው። ስለዚህ አላህን ልንፈራ ይገባናል እንጠንቀቅ፣ ከክስረት እንጠበቅ ዘንድ። ፈቀድ ረዋ ሙስሊሙን ኢማሙ ሙስሊም የተባሉት የሐዲት ዘጋቢ በርግጥኮ ዘግበዋል ፊ ሰሒሐህ በሰሒህ መጽሐፋቸው ላይ ቢሰነድሂ በማስረጃ በሰንሰለት ይዘው አን አቢ ሁረይረተ ረላሁ አንህ ቀዋል። ከአባ ሁረይራ አላህ መልካም ሥራቸውን ይውደድላቸውና ከሳቸው ተይዞ አባ ሁረይራ እንዲህ አሉ። ቃለ ረሱሉ ላህ ሰለላሁ ዐለይሂ ወሰለም፣ ያላህ መልእክተኛ ያላህ ሰላትና ሰላም በርሳቸው ላይ ይሁን እኮ እንዲህ አሉ፣ አሽሃዱ፣ እመሰክራለሁ፣ አን ላ ኢላሃ ኢላ ላህ፣ ካላህ በስተቀር በሐቅ የሚመለክ አምላክ የለም፣ ወአኒ ረሱሉ ላህ፣ እኔ እኮ ያለህ መልክተኛ ነኝ። ላ የልቃላህ፣ አላህን እኮ አይገናኝም ብሂማ፣ በእነዚህ በሁለት የምስክርነት ቃሎች፣ ዐብዱን፣ አንድ ባሪያ እነዚህን ሁለት የምስክርነት ቃሎች ይዞ እኮ አላህን አይገናኝም። ምን የሚሉትን አሽሃዱ አንላ ኢላሃ ኢላላህ ከአላህ በስተቀር በሀቅ የሚመለክ አምላክ የለም ወአኒ እኔ እኮ ረሱሉላህ እኔ ደግሞ ያላህ መልእክተኛ መሆኔን መስክሮ እኮ አላህን አይገናኝም አሉ ያላህ መልእክተኛ ገይረ ሻኪን ማይጠራጠር ሆኖ አሉ እዩት መስፈርት ሲደረግ ያለ ምንም ጥርጣሬ እነዚህን ሁለት የምስክርነት ቃሎች ይዞ አላህን አይገናኝም። ይረ ሻኪም ፊሂማ በነሱ በነዚህ በሁለት የምስክርነት ቃሎች ምንም ሳይጠራጠር ኢላ ቢሆን እንጂ ደኸለል ጀና ጀነት ገባ፣ ጀነት ገባ። ይኸው መስፈርቱ ምን ሆነ መስፈርቱ? ጀነት ለመግቢያው እነዚህን ቃሎች መናገር ምን ሆኖ፣ ያለምንም ጥርጥር ፈላ ቡደ ምንም ቅሮት እኮ የለውም ሚነልያቂን ቢላኢላሃ ኢለላህ ላኢላሃ ኢለላህ በምትለዋ ቃል።

ከዚህ ከአትክልት ጀርባ ወይንም ደግሞ ከዚህ አጥር ጀርባ ያገኘኸውን ሰው የሽሃዱ ሚመሰክር አላ ኢላሃ ኢላላህ ካላህ በስተቀር በሐቅ የሚመለክ አምላክ እንደሌለ ሚመሰክር ሰው ያገኘኸውን፣ ሙስተይቂነን ቢሃ ቀልቡሁ ሙስተይቂነን እርግጠኛ ሆኖ፣ ቢሃ በሷ በምስክርነት ቃል ቀልቡሁ ልቡ እርግጠኛ የሆነችን ሰው ፈበሽርሁ አበስረው

አለዚነ አመኑ ቢላሂ ወረሱሊህ በአላህና በመልእክተኛው ያመኑ ናቸው። ሱመ ለም የርታቡ ከዚያም ያልተጠራጠሩ። ወጃሃዱ የታገሉ እኮ ናቸው። ቢአምዋልህም በገንዘቦቻቸው ወአንፉስህም በነፍሶቻቸው ፊ ሰቢልላህ በአላህ መንገድ ላይ ኦላይክ እነሱ እኮ ሁም ሳዲቁን እውነተኞች እኮ ናቸው። ውስጥና እላያቸው የገጠሙ እኮ ናቸው አለ አላህ እንዲህ ሲል መሰከረላቸው። ምናሰምረው የትኛው ላይ ነው? ፉመ ለም የርታቡ ከዚያም ያልተጠራጠሩ የሚለው ላይ ከዚህ ውስጥ እነማን ይወጣሉ? ሙናፊቆች በነቢዩ ሰለላሁ ዓለይሂ ወሰለም ዘመን አብረዋቸው የነበሩት እንደ አማኝ በአላህና በመልእክተኛው አምንናል ይላሉ። ጅሃድን በገንዘባቸውም በአካላቸውም አብረው ይወጣሉ። ነገር ግን እነሱ ሷዲቅ እውነተኞች አይደሉም በል እንዲያውም፣ ኡላኢከ ሁሙል ካዚቡን ውሸታሞች ናቸው። ለምን? ውስጥና ላያቸው ስለተለያየ። ውስጥና ላይ ሲያምር ነገሩ ሁሉ ያምራል ማለት ነው። ውስጥና ላይ ሲለያይ ደግሞ የመጨረሻ መጥፎ ሰዎች የምንባለው እኛ እንሆናለን ማለት ነው። ኒፋቅ ታላቅ በሽታ ስለሆነ አላህ ከኒፋቅ ይጠብቃል። ፈሽተረጠ አላህ እኮ መስፈርት አደረገ። ፊ ሲድቂ ኢማኒሂም እምነታቸው እርግጠኛ መሆኑን እውነተኛ መሆኑን እኮ። መስፈርት አደረገባቸው በምን ላይ ቢላሂ ወረሱሊሂ ሰለላሁ ዐለይሂ ወሰለም በአላህና በመልእክተኛው ላይ ማመናቸውን እኮ እውነተኛ ነው ወይስ አይደለም በሚለው ላይ መስፈርት አደረገባቸው መስፈርቱ ምን ሆነ ከውነሁም መሆናቸውን ለሚየርታቡ የማይጠራጠሩ መሆናቸውን እላይ ምን ብለናል መ ለሚየርታቡ ማይጠራጠሩ የሚለውን አንቀጽ ስላነበብን ማለት ነው አይ ማለትም ለሚየሹኩ ያልተጠራጠሩ የሆኑ ፈአመል ሙርታቡ

በመጨረሻውም ቀን ያላመኑ ናቸው እኮ። ወርታ በት ቆሎቡሁም በሽታቸውን አንጥሮ አወጣው። ልባቸው እኮ የተጠራጠረች የሆነች ናት፣ እርግጠኛ ያልሆነች ናት። ወርታ በት የተጠራጠረች፣ ቆሎቡሁም ልቦቻቸው፣ ፈሁም እነሱ እኮ ፊ ረይቢሂም፣ በጥርጣሪያቸው ውስጥ የተረደዱን ይመላለሳሉ። ፈላ ኢማን እምነት እኮ የለም። ሊምን ቃለሃ ለተናገራት ሰው

የማይጠራጠር ሆኖ ፊህማ፣ በእነዚህ የምስክርነት ቃሎች ኢላ ደኸለ አልጀና፣ አላህ ጅነት ቢያስገባው እንጂ እሽተረጠ። አላህ እኮ መስፈርት አደረገ ፊዶኾሊ ቃኢልሃ አልጀና። ፊዶኾሊ በመግባቱ ላይ ቃኢልሃ፣ የዚች ንግግር የዚች የምስክርነት ቃል ሰጪ፣ አልጀና ጅነት በመግባቱ ላይ እኮ መስፈር ታደረገበት አየኩነ፣ ይሆን ዘንድ ሙስተይቄነን፣ እርግጠኛ ይሆን ዘንድ ቢሃ

ይህን የምስክርነት ቃል እርግጠኛ ሆኖ ማለት ነው። አደለ እዚህ ጋ ግን ይኸው ፈላየድኮሎልጀና ጀነት እኳ ይገባ ይወገዳል። እንግዲህ ይህ መስፈርት የተደረገለት ጉዳይ ኢላ መን ካነ የሆነ ቢሆን እንጂ ሙቂነን፣ እርግጠኛ የሆነ ቢሃ ቀልብሁ፣ ልቡ እርግጠኛ የሆነ ሰው ሲቀር እንጂ። ያላህ ባሪያዎች ሆይ ሦስተኛውን መስፈርት ደግሞ በክፍል አምስት በአላህ ፍቃድ እናነሳለን። አላህ መጨረሻችንን ያሳምርልን።